እንደ አውሮፓውያኑ የጊዜ ቀመር በ2016 የድህረ እውነት ወይም ፖስት ትሩስ ጽንሰ ሀሳብ ገኖ በኦክስፎርድ መዝገበ ቃላት የዓመቱ ቃል ተብሎ እስከ መሰየም ደርሷል። በመረጃ ከተደራጀ እውነት ይልቅ ስሜት የተጫናቸው አማራጭ እውነቶች ተቀምመውና ተጋነው የሚቀርቡበት ጽንሰ ሀሳብ ነው። እውነት፣ ተአማኝነት፣ እውነታ፣ ኦብጀክቲቪቲ የምንለው ነባራዊነት፣ ተጨባጭነት፣ ኮመን ፕሌስ የሆነ ስሜታዊነት ፓሽን የምንለው ከእውናዊነት የራቁ ጉዳዮች ደግሞ ሱፐሪማሲን የበላይነትን እየወሰዱ የሚመጡበት ሁኔታ ነው። አጠቃላይ ይሄ ፖስትሩዝ የምንለው የኢንፎርሜሽን ዲስኦርደር የሚፈጥር እንዳንዳንዶቹ አገላለጽ ደግሞ ፖለቲካል ዊፐን ኦፍ ሚስ ኢንፎርሜሽን የሚሉት ነው። ሰው የማይኖርበት ቤት ይሻግታል፣ ይበሰብሳል። ምንም እኮ የደረሰበት ቆሻሻ የለም። ውስጡ ይበላሻል፣ ውጭ ይበላሻል፣ አያምርም። ወሬ አያምርም ወሬውንም የሚቀበልም ይሆን የሚያወራ ሰው የሚያመነጭም ሰው አያምርም፣ ማለትው፣ ውበት አልባ ሰው ይሆናል። በዘመናችን ብዙዎች መረጃ በተሰጣቸው ቁጥር ስሜታዊነት የሚቀድማቸው የማህበረሰብ ክፍሎችን ተከታይ ለማድረግና ዓላማቸውን ለማሳካት ይጠቀሙበታል። እንዲህ ያሉ ሰዎች አርነት አውጪዋ እውነት ሳትሆን ውሸት ናት ብለው ያምናሉ። ውሸቶች ተቀምመውና ተጋነው ለሰሚ ጆሮ በሚማርክ መልኩ ይቀርቡበታል። ይህ ደግሞ ሰዎች ማህበራዊ ሀብታቸውን እንዲያጡ፣ በአብሮነት የተሳሰረው መተማመንም እንዲርቅ፣ ጥርጣሬ እንዲነግስ ያደርጋል። መረጃዎች ተገቢነት በሌላቸው አካላት ይሰራጫሉ። ማህበረሰቡ ደግሞ በስሜት የመነዳት ባህልን እያጎለበተ መጥቷል። አሁን አሁን እንደውም የውሸት ዜናዎች አዲክትድ ወይም አዲክሽን እንዲፈጠር ሆኗል ባይ ነኝ። ምክንያቱም ሁሉም ሰው ስማርትፎኑን አውጥቶ መረጃ የሚያየው የሚጮሁ ቃላትን ነው። ፈጣን በሆነ ሁኔታ የውሸት መረጃዎችን በማከታተል ጊዜ ፋታ እንዳይኖረው ነገር ግን በስሜት እንዲነዳ በማድረግ አንዱ በሌላው ላይ እንዲነሳ፣ ጥላቻ እንዲነግስ፣ አለመተማመን እንዲሰፍን እየሆነ ነው ያለው። በአማሩ ቃላት በተዋቡ አረፍተ ነገሮች የተነገሩ መረጃዎችን ሁሉ እንደወረደ መቀበል ደግሞ ሌላኛው የድህረ እውነት አጋዥ ስህተት ነው። ቁጭ ብሎ የሚቀበልም ተቀብሎ ወደ ተግባር የሚወስደው ሰው ከዛ ሰው የተለየ ሳይሆን የባሰ ነው። ያኛው ፋብሪኮ ነው፣ ጎበዝ ነው እሱ፣ እንደሁም አላማ አለ። ይሄ ቱቦ ይሆናል ማለት የወሬ ቱቦ መሆን። ስለዚህ ይሄ የሁለቱም ሰዎች የማንነት ችግር ነው፣ ተቀባዩም ሰጪውም። አምጪው ተንኮል ያለበት ሊሆን ይችላል። ተቀባዩ ባለማወቅ በየዋህነት ሊሆን ይችላል። የዋህነት ግን ከፍርዳ አይደለም። ለተቀባቡ ውሸቶች መበራከት፣ ለድህረ እውነት መስፋፋት ደግሞ የማህበራዊ ሚዲያ አጠቃቀም የራሱ አሉታዊ ድርሻ አለው። ምንም አይነት ተጨባጭ እውቀት በሌላቸው አካላት ዓለም እንድትመራ እያደረገ ነው። በስሜት የሚነዱ አካላት ማህበረሰቡን እንዲነዱት እድል እየፈጠረ ነው ያለው ማለት ነው። እንዳውም ትልቁ ኢንስትሩመንት የፖስት ትሩዝ ትልቁ ኢንስትሩመንት ሶሻል ሚዲያ ነው። ሀይባ ያስፈልገዋል ማለት ነው። ያልተለመዱ አዳዲስ ማህበራዊ ብሄቪየሮች፣ ባህርያት፣ ጠባያት እንዲፈጠሩ እያደረገ ነው። እነዚህ አዳዲስ ባህርያትና ጠባያት ደግሞ የአፍራሽነት ሚና ነው ያላቸው። ታዲያ ከሚታይ እውነት ይልቅ እውነት በሚመስሉ በተጋነኑ ቃላት የሚነገሩ ሀሰቶች በተበራከቱበት ዘመን ላይንንና ድህረ እውነትን እንዴት እንጋፈጠው? ሰው እነዚህ ሶስት ነገሮችን ማድረግ አለበት ብዬ አስባለሁ። ራሱን ለማወቅ ለራሱ ጊዜ ይስጥ። ለመብላት ለመጠጣት፣ ለመልበስ የሆነ የሆነ ነገር ለመሰብሰብ ብቻ አይሩጥ። ከራሱ ጋር ጊዜ ይኖረው። ፈረንጆች ኳሊቲ ታይም ይላሉ። ኳሊቲ ታይም ይኑረን። አንደኛው ይሄ። ሁለት የምንኖርለት ውስጣችን ይሄን አድርግ ይሄን አድርግ የሚለውን ነገር ለይተን ለሱ ለመኖር እንወስን፣ ለሱ እንኑር። የሚያወሩት ከኛ እንደ አቧራ ይረክፋሉ ማለት ነው። ያኔ እኛ እናድጋለን፣ ቤተሰብ ያድጋል፣ አገር ያድጋል። ሶስተኛው ደግሞ ምንድ ነው? አእምሮን መስራት አእምሮን መገንባት። በተምሳሌትነት የምናቀርባቸውን ሰዎች መመርመር ማወቅ ያስፈልገናል። እንግዲህ የኦፒኒየን ሊደር ወደፊት ማምጣት በእውቀት በትምህርት ላይ የተመሰረቱ ኦፒኒየን ሊደሮችን ወደፊት በማምጣት ማህበረሰቡን እንዲመክሩ እንዲዘክሩ በማድረግ እውቀትን በማስቀደም ነው ልንከላከለው የምንችለው። ሌላ መንገድ የለውም። የመቆጣጠሪያ ህጋዊ ስርዓቶች መኖር መቻል አለባቸው። ህጋዊ ስርዓቱ ደግሞ የማይተጣጠፍ መሆን መቻል አለበትኝ። በእንደዚህ አይነት መንገድ ህዝብን ሲያሳስቱ ሲያወናብዱ የሚገኙ አካላትን የሚመጥነውን ህጋዊ መንገድ ተከትለህ ማረም ያስፈልጋል ማለት ነው።